ምስሉ እንቀጥረን የምታሰራኝ እሱ የጠፋሽ መሰለኝ። አባዬ እኔ ከዚህ በላልሽ ነው ዝበል። ስብራቷን አልቅሳ ተወጣ እሱንም ልከለከላት የተነሳው። ቆይ ለምንድ ነው ቤት ለቃችሁ ማትወጡልኝ? እንዳንቺ አይነት አረመኔ እና እንደሱ አይነት ማሰብ የማይችል ሰው ማየት ሰልስቶኛል። አባዬ እኔ እኮ ቤቴ ነው። ቤትህ ነው? አረ ማን ሰጥቶ ቤቴ ነው ትላለህ ደግሞ። አረ ተረጋጋ አባዬ ተረጋጋት፣ ተረጋጋት በል አሰማኝም እንዴ እሺ፣ ቆይ ምን ላድርግ? መጀመሪያ ች ሚስትህን ይዘል ይመጣ ሚስትህን በዚህ አስራ አምስት ቀን ውስጥ ያልኩሽን ብር ካለመጣሽ እንደ ምትሞጪው እኮ። በዚህ ሁኔታ በእኔ ምክንያት ራሱ መሄድ ይሽልካረ ካሌብ። በአንተ ምክንያት ሳይሆን መሄድ ስላለብኝ ነው መሄዳ ካሌብ። ከያዝነው አባት ለልጁ ብሎ ይከፍላል ወይም ደግሞ ትሁትን ማናት? ደግሞ እሷ የቤቱ ሰራተኛ ናት። ጅነሽ ለምን የፈለግከውን በል። እኔ ግን ጥሩ ሀሳብ ነው ነገር ልጅ ወስነሽ ነው ግን እንዲህ በድንገት ምትሄ ወስኛለባይ አላስገድልሽም ግን ቢያንስ ተዘጋጅ። ሻቴጅ ምትፈልጉን ገንዘብ ግን አስገባልሻል። ትሁት ይህ ካሌብ አታያይ አሁን አሁን ቅሬታ እየፈጠረባት መጥቷል። ማለትም አሁን ጌታቸው የሚባለው ፍቅረኛዋ ከከዳት በኋላ ትንሽ አየር ልቀበል ወደ ውጭ ልውጣ እያለች ትወጣለች። ማለትም እራሷን ከድብርት ለማውጣትና ካለችበት የስቃይ ስሜት ለመውጣት ይመስላል። ትሁት ያደረገችው ይህ ነገር ግን ለካሌብ ጥሩ ስሜትን አልፈጠረለትም። ታዲያ ስራሽን በአግባቡት ሰሪ ከሆነ ስሪ ካሌብ ለዛ ሰራተኛ መሆንሽን እየረሳሽ አሁን ብዙ ነገሮችን እየዘነጋሽ መጥተሻል። ደግሞም ይባስ ብሎ ማታ ማታ አወክ እያልሽ የምትወጭውን ነገር አልወደድኩትም በማለት ነግሯታል። ትሁት ይህ ነገር እጅግ በጣም ነው ያናደዳት። ሰርቼ እስከ ኖርኩ ድረስ ስራዬን ጨርሼ ነው የምወጣው፣ ለምንድ ነው በዚህ ልክ ልትቆጣጠረኝ የምትችለው? በማለት ለአባባ እስከ ማጋለጥ ደረጃ ደርሳለች። ታዲያ አባዬ በካሊብ ንግግር በጣም ተበሳጭተውበት ልጃቸውን ተቆጥተዋል። የካሌብ ምላሽ ግን በሚያሳዝን ሁኔታ አሁን ስ እያበዛሽ ነው፣ ምን ሆኖ ልታስፈራሪን ሞከርሽ? በቃ ስትፈልጊ ኮ በገንዘብ ነው የምትሰሪው የሚል ትት የማይገባ ነገር ነግሯታል። እንግዳውስ አባዬም ራሱን ስለሚችል ከእንግዲህ በኋላ እነዛ ፈተናዎችና መከራዎች ስላለፉ እንግዲህ ራስን መከላከል ትችላለህ፣ ነገሮችም አልቀዋል። እኔም ወደ ቤተሰቦቼ መሄድ ይኖርብኛል፣ ቤተሰቦቼም እንድመጣ እያስገደዱ ነው ብላቸዋለች። አሌ በእርግጥ በተናገረው ነገር ይቅርታ ለመጠየቅ ኩሸና ቢሄድም ይቅርታ እየጠየቀበት መንገድ ግን ትክክል አልነበረም። ትሁትም ከዚህ በፊትም ለመሄድ እንዳሰበችና አባዬን ጉዳት እንዳይደርስበት ለመጠበቅ ስትል ብዙ ጊዜያትን እዛ ቤት እንደተቀመጠችም ገልጻለታለች። እስከመጨረሻም ሻንጣዎቿን ጠቅላና ልብሶቿን አስተካክላ ስትወጣ አባዬም እንግዲህ ምን አደርጋለሁኝ ይቅናሽ ልጄ ብለው የሸኟትም ይመስላሉ። እንግዲህ ለስድስት ዓመታት ከነ ካሌብ ቤት የኖረችው ትሁት ወደ ቤተሰቦች ስትሄጅ በዚህ መልኩ ነው። አንዳንድ እቃዎች መግዛት ይኖርብሻል በማለት ለሀገር ያሉ ቤተሰቦቿ ሊጠብቁ እንደሚችሉ እና አንዳንድ ነገር ገዝታ መሄድ እንዳለባቸውም ተናግረዋል። ይህኔ ትሁትም ታዲያ አይ ችግር የለውም ዞሮ እነሱ የሚጓጉት እስክሄድላቸው ነው እንጂ ገንዘብ አይደለም፣ በማለት ምን ያህል የሚሳሱላት ቤተሰቦች እንዳሉም የሰራተኝነት ስሜት እየተሰማት ከዛ ቤት መቀጠሉ ለአእምሯም ጥሩ ነገር እየፈጠረላት ስላልሆነ አሁን መሄድ እንዳለባትም ቆርጣ ተነስታለች። በስተመጨረሻም የአባይ ስንብት በጣም ያሳዝን ነበር። ሰላም ጤና ይስጥልኝ ውድ ቻናል የቤተሰቦች እንደምን አላችሁ። በያላችሁበት በአለም ዳርቻ ሰላማችሁ ይዛ እያልኩኝ ትሁት ድራማ ክፍል አርባ ሰባት እንመለከታለን። እንግዲህ ዛሬ ላይ ቲና እናጋችሁ ተገናኝተዋል። ማለትም አባባ በመውጣቱ አሁን በአንድ ሚሊዮን ብር እየተደራደራት ነው። ምክንያቱም ቲና ራሷ ያሸፈተችው ስለመሰለው ሁል ሰርተሽኛል፣ ና አለቅሽም ብሏታል። የመደራደሪያ ገንዘቡም እንዲህ በቀላሉ አልነበረም የጠይቃት ገንዘብ እጅግ በጣም ከባድና ብዙ ነው። ይህንን ገንዘብ እንዴት ልታገኘው ትችላለች? ቲና አሁን ከባድ አጣብቂኝ ውስጥ ገብታለች። እንግዲህ በመጀመሪያ ካሌብን የፍች ጥያቄ ጠይቃ አራት መቶ ሺህ ብር እንዲሰጣት አድርጋ ነበረ አባዬን እንዲታገት ያደረገችው። ዛሬ ላይ ግን ይህ አጋች ሚሊዮን ብር ሲጠይቃት ለምን ልጁንና ሰራተኛውን አግተህ አትደራደርም ነበር ያለችው። ትሁት ደግሞ ማነሽ በማለት ይህ አጋችም ጠይቋታል። ታዲያ ትሁት ማለት ሰራተኛዋ ናት። ሰራተኛዋን ያዝና ተደራደር ያመጣውለ ሀሳብ በጣም ጥሩና መልካም የሚባል ነው። የልቆነስ እድሉን ተጠቀምበት እያለችውም ትገኛለች። አጋችም በጣም ሞኝነሽ እንዴ እያለ ነበር ሲሳለቅባት የነበረው። ሆኖም ከምንም ታምጣው ከምንም ያንን አንድ ሚሊዮን ብር መስጠት የማትችል ከሆነ ወዮልሽ ብሏታል። እንደውም ጉርቧን አንቆ ሊያግታትም ነበረ። ምናልባትም ትንሽ ጊዜ የሰጣት ቲና ያንን ገንዘብ እንደምንም አፈላልጋ ታመጣለች የሚል ሀሳብ ስላለው ይመስላል። ሌላኛው እንግዲህ ዳንኤል በጣም ታሪክ ነው የሰራው። ማለትም አንድ ጊዜ ሰው ከተሳሳተ በኋላ ጥፋቱን አውቆ ይቅርታ መጠየቅ ትልቅነት ነው። ሆኖም ከጉልበታቸው ስር ተንበርክኮ ይቅርታ መጠየቁ በአባባ ፊት ዋጋን አስገኝቶለታል። እንግዲህ የሰው ልጅ ይሳሳታል፣ ደግሞ አንተ ጥፋትህን አውቀህ ይቅርታ መጠየቅህ በጣም ትልቅ ነገር ነው፣ ና ተቀብዬሃለው ብለውታል። አሁን ላይ ከካሌብ ና ከዳንኤል ይልቅ ዳንኤል በጣም ነገሮችን እያስተዋለ ይገኛል። ምክንያቱም በተለይ ትሁት ላይ ያሳየው ፊት በጣም የሚያሳዝንና ከካሌብ የማይጠበቅ ነው። በኋላ ዘወር ብሎ እንኳን በአባቱ የከፈለችው መስዋዕትነት ለማስታወስ እንዴት አልቻለም? ለማንኛውም ካሌብ እጅግ በጣም ዛሬ ላይ የሚያሳዝን ነገር ነው የሰራው። አባቱም ለዚህ ነበረ የተናደደው። እንግዲህ እርሱ በቸለልተኝነት ትሁት ባትገኝላቸው ኑሮ በቲና አማካኝነት ከባድ ጉዳት ያስተናግዱ ነበር። ነገር ግን ትሁት እየተከላከለች ሕይወታቸውን ታድጋ ከዚህ አትርፋቸዋለች። በጨለማ በሚሄድም አባዬ ከታገተበት ይዛቸው በመውጣትም ታሪክ ሰርታለች። ዛሬ ቲና ጉድ ልትገባበት ማለት ነው። እንግዲህ ያኔ ትሁት ባታስወጣቸው ኑሮ ምናልባትም እስካሁን ድረስ አባዬን በህገ ታይዘው የሚደራደሩበት አጋጣሚ ይፈጠር ነበረ። ቲናን ሴራ በማክሸፍም ታላቅ ጀብድ ሰርታለች። ትሁት ለሰራችው ስራ ሽልማት እንጂ መገፋትን አይገባትም። በእርግጥ ካሌብ ሽልማቱን ቢሆን አበርክቶላታል፣ ማለትም የሰዓት ስጦታ። የሰዓት ስጦታ ትርጓሚው ምን እንደሆነ ባናውቅም ይህንን ግን ማድረግ ችሏል። ቀጥሎ ደግሞ የሀብል ስጦታ ለፍቅረኛዋ እንድትሰጥ አድርጓል። ይህ ዘዴው ለምን እንደሆነ ባይታወቅም ፍቅረኛዋ ስለከዳት ይህንን ሀብል መመለስ ችላለች። የትሁት ወጣ ወጣ ማለት በካሌብ ጥሩ ስሜትን ሊሰማው ያልቻለው ለምንድ ነው? ምናልባትም ከቅናት ተነሳስቶ ይሆን? ትሁትን ወዷት አፍቅሯት ይሆን? የምናውቀው አንዳች ሚስጥር የለም። ለማንኛውም የተደበቀ እንቆቅልሽ ነው በሁለታቸው መካከል ያለው ትሁት ወደ ክፍለ ሀገር እንደምትሄድ የሰማው ዳንኤልም ጥሩ ስሜት አልተሰማው ምክንያቱም ካም ልጅና አስተዋይ ልጅ እንደሆነችም ተረድቷል። አባዬን ምን ያህል እንደምትወደውም ያውቃል። ሆኖም ካሌብ እንደሚያስቀይም ሻውቃለሁ ስሜታዊ ሁኖ የሚናገራቸው ነገሮች አንዳንዴ በጣም ያስቀይማሉ። ነገር ግን የሱን ነገር ወደ ኋላቴና አባዬን ብቻ ተመልከች። አንቺ ከሄድሽ እሱ ጥሩ ስሜታ ማለት ዳንኤል ትወትን እዛ ቤት እንድትቆይ እየማለዳት ነው። ትወት ግን በቀኛለች ትመስላለች። ምክንያቱም በዝቅተኝነት ካሌብ እያንቋሸሸኝና ይህም በዛ ሁኔታ መቀጠሉ እየደበራት ትመስላለች። ለቤተሰቦቼ ልጅ ነኝ እዚህ ቤት ስመጣ የፈለገ ቢወዱኝ ሰራተኛ ነኝ እንግዲህ ያስቀመጠኝ ቦታ ትንሽ አድርገኛል በማለት የሚናገራት ነገር ሆድ የባሳት ስለሆነ እስከ ማልቀስ ደረጃ ደርሳለች። ሳይታየም የክፍለ ሀገር ጉዞዋን ስትነግራቸው በእንባም ጭምር ነበረ። ማለትም እኔ ክብሬን ጠብቄ ስራዬን በአግባቡ ሰራለሁኝ፣ ነገር ግን እንዲህ በማንነቴ የሚያወርደኝ ሰው ደግሞ እጅግ በጣም ይከብደኛል በማለት ነግራቸዋለች። እኔ አባዬ በልጃቸው ድርጊት ተበሳጭተው ቤቴን ለቃችሁ ውጡልኝ፣ አንተና ሚስትህ፣ በሚስትህ ጨካኝነት፣ በአንተ እንዝላልነት ለምንድን ነው ሰላሜን የሚያጣው? ለምን አትውጡልኝም? ብሏቸዋል። እኔ ካሌብም ትቢት በተሞላበት መልኩ እኔማ ባለቤት ነኝ ለምንድነው የምወጣው እያለም ተናግሯል። ቤቲናም አሁን ጓደኛ ያገኘው መስሏት ለምን ታይዘናኑ? ጣም ልክ ነው ሚስት እስከሆንኩ ድረስ እያለችም እራሷን አሁንም እንደ ሚስትነት እየቆጠረች ትገኛለች። እርሱ ግን በፍጹም ከአንቺ ጋር የሚያገናኝ ነገር የለም፣ እንደውም አንቺ ለምን አትወጭም? በማለት አባይ በሌለበት ሁሉ ቤቱን ለቃ እንድትወጣና ሰላማቸው እንዲመለስ እየተማጸናት ነው። እርሷ ግን መቼም ቢሆን አልወጣም ብለዋለች። ብቻ ቲና እንዲ በቀላሉ የምት አይደለችም እስከ መጨረሻ ልላ አባባ ካሌብ እያስቀየማት እንደሆነና እርሷምን ልብሶቿን ሸካክፋ ወደ ሀገሯ ልትገባ እንደሆነም ለአባዬ ነግሮታል። አባባም ዳንኤልን በነገሩት ብቻ ሳይሆን እራሳቸው በተመለከቱትም የልጃቸው ስህተት ሳያሳዝናቸው አልቀረም እስከ መጨረሻም ትሁትም እንግዲህ ልብሶቿን አደረጃጅታ ወደ ሀገሬ ሊሄድ ነው አባዬ እንግዲህ ደናሁን እያለችም የስንብት ቃላትን እየተናገረች ነው አባት የምትወዳቸውን ሽማግሌ ትቶ ለመሄድም የከበዳት ትመስላለች። ይሁንም ግን ግዴታ ከቤተሰቦቿን ቢሆን በተደጋጋሚ ወደ አሀገሯ እንድትመለስ ካላቸው ጉጉት የተነሳ እንዲሁም ካሬ በሚናገራት ነገር ነገሮቹ ተደማምረው ትሁት ቁርጠኛ ሆናለች። እስከ መጨረሻም እነዚህ ልብሶቿን ሸካክፋ ሻንጣዋን ይዛም ተነስታለች። አባዬም ስመው ተለይተዋታል። እንግዲህ የሚያስፈልጋትን ነገር እንድትገዛም በባንክ ብር እንደሚያስገቡላትም ነግረዋታል። በስከ መጨረሻም የሚዋደዱ አባትና ልጅን በላቸው ትሁት ያንን ቤት ለቃ የወጣች ትመስላለች? ወይስ በይቅርታ ወደዛ ቤት ተመልሳ ትመጣ ይሆን? ሌቪስ ምን ያህል ለይቅርታ ልቡን ዝግጁ እያደርግ ይሆናል? ለማንኛውም ትሁት ድራማ እንደ ቀጠለ ነው። አጓጊነቱ በሚቀጥለው ክፍል ምን አዲስ ትዕይንት እንመለከት ይሆን ይላችሁ የሚቀርብ ይሆናል። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።